የእመቤታችንን የቅድስት ድንግል ማርያም፣ የቅዱሳን፣ የጻድቃን፣ የሰማዕታት ወላጆች እንደምንሰነበታችሁ፣ እንደምን ሰረበታችሁ፣ እንደምን እዚህ ሰዓት ደረሳችሁ? እዚህ ከና እዚህ ሰዓት ላደረሰ ለብዙ እግዚአብሔር ስሙ የተመሰገነ። ውድ አድማጮቻችን እንግዲህ የዛሬ ፕሮግራማችንን ይዘን መጥተናል። እንግዲህ የዛሬ ፕሮግራማችን የአብይ ጾም ሶስተኛው ሳምንት ላይ እንገኛለን ማለት ነው። ይህ ሶስተኛው ሳምንት ምንድን ነው ብትሉ፣ እንግዲህ ሙክራብ ይሰኛል። እንግዲህ ሙክራብ የአብይ ጾም ሶስተኛው ሳምንት ነው። ቅዱስ ያሬድ እንግዲህ ከሰየመልን ከአብይ አጽማት ሳምንታት መካከል አንደኛው ምንድን ነው ማለት ነው፣ ሙክራብ ነው ማለት ነው። እንግዲህ እንደተለመደው አሳብ አስተያየት ካላችሁ፣ ለምን አንወደድም የዩቱብ ቻናል እና የቴሌግራም ቻናላችን ላይ አሳብ አስተያየት ብትሰጡን እንቀበላለን። እንግዲህ እኛም አይተን ምን እንላለን አሳባችሁን ትመልሱልናላችሁ እናነብላችኋለን ወይ ደግሞ እንናገራለን ማለት ነው። እንግዲህ ሀሳብ አሴት እየሰጣችሁ እንድታበረታቱን በእግዚአብሔር ስም እንጠይቃለን ማለት ነው። እንግዲህ የዕለተ ሰንበት መዝሙራት ወይም ደግሞ ከጾመ ድጓ ውስጥ እየተመዘዙ የሚባሉ ናቸው ማለት ነው። እንደምናነባቸው እንግዲህ ከአንዱ ከቅዱስ ያሬድ ከጾመ ድጓ ውስጥ ሲሳብ ወይ ደግሞ አባቶቻችን ሲያነቡልን እንደዚህ ይላል ማለት ነው። ጌታችን ኢየሱስ ወደ ይሁዳ ምኩራብ ገባ፣ የሃይማኖት ቃልን አስተማረ። ከመስዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት አባቷ እኔ ነኝ። የሰው ልጅ በሰንበት ጌታዋ ነው። የአባቴ ቤት የንግድ ቦታ አታድርጉት፣ ቤቴ ጸሎት ቤት ትባላለች እያለ የሃይማኖት ቃልን አስተማራቸው። ወደ ምኩራባቸው ገብቶ ዝም ይሉ ዘንድ ገሠጻቸው። እነርሱም ትምህርቱን የቃሉን ግርማ አነጋገሩን ጣዕምና አንደበቱን ቅልጥፍናውን አደነቁ ይላል እንግዲህ በዚህ ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ ያስተማረበት በቤተ መቅደስ ውስጥ የምን ሲያደርጉ ስለነበረ የተለያዩ ቁሳቁሶችን ይሸጡነ ስለነበረ እሱ ምን አለ እቺ ቤቴ የአባቴ ምን ቤት ነች የጸሎት ቤት ትባላለች እንጂ ለእናንተ የንግድ ቦታ አትባልም ብሎ እንደገጸሳቸው እንዳስተማራቸው እነሱም ቃሉን አድመጠው እንደተደነቁና አፋቸውን እንደያዙ ይነገራሉ። ደግሞ በዚህ ዕለት የሚነበቡ ምስባካት፣ ንባባት፣ መልእክታት፣ ወንጌላት ይናገራሉ ማለት ነው። እንግዲህ በእለቱ የሚነበቡ መልእክታትን ስናይ ደግሞ የቅዱስ ጳውሎስ ወደ ቆላስይስ ሰዎች የላከላቸው ምዕራፍ ሁለት ከቁጥር 16 እስከ ፍጻሜ ያለው ነው። እንዲህ ይላል። እንግዲህ በመብል ቢሆንም በመጠጥም ቢሆንም በልዩ በልዩ በዓላት ቢሆንም መባቻ ቢሆንም በሰንበት ቢሆንም የሚነቅፏችሁ እንዳይኖሩ ተጠንቀቁ። ይህ ሁሉ ይመጣ ዘንድ ላለው ጥላ ነውና አካሉ ግን ክርስቶስ ነው። መታለልና ራሱን ዝቅ በማድረግ ለመላእክት አምልኮት እንድትታዘዙ ዘንድ ውደዱ በአላየም በከንቱ የስጋ ምክር እየተመካ የሚያሰንፋችሁ አይኑር። ስጋ ሁሉ ጸንቶ በሚኖር በስጋና በጅማት በሚመሳሰሉት በእግዚአብሔር የሚያድግበትና የሚጸናበት በሚሞላበት ራሱ ነው። ከዚህ ዓለም ኑሮ ከክርስቶስ ጋር ከሞታችሁ እንደገና በዓለም እንደሚኖር ሰዎች እንዴት ትሰራላችሁ? እንዴት ሲን አትዳሰሱ፣ ይህንን አትንካ፣ ይህንን አትቅመስ ይሏቸዋል ይህን ሁሉ እንደ ሰው ትእዛዝና ትምህርት ለጥፋት ነውና፣ ይህንን ስለ ልብ ትህትና እግዚአብሔርን በመፍራት ለስጋው ስለ አለማዘን ጥበብን ይመስላል። ነገር ግን ከስጋ በላይ ነው እንጂ ምንም ክብር የለውም ብሎ ቅዱስ ጳውሎስ ለቁላሶስ በላከላቸው መልእክቱ እንደዚህ ብሎ ጽፏል ማለት ነው። ይሄ መልእክት በእለቱ በምኩራብ የሚነበበው ነው ማለት ነው። ሁለተኛው ደግሞ የአቆም መልእክት ምዕራፍ ሁለት ከቁጥር አስራ አራት ከፍጻሜ እንደዚህ፣ ለወንድሞቹ ወይ እምነት አለን ምግባር አለን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በእውኑ እምነቱ ልታድነው ትችላለችን? ከወንድሞቻችሁ ወይ ነው ከእህቶቻችሁ ጋር የታረዙ ደግሞ የእለት ምግብ ያጡ ቢኖሩ ከእናንተ አንዱ በሰላም ሄዶ እሳት ሙቅ ትጠግባላችሁ ቢሏችሁ ለችግራችሁ የሚሹትን ባይሰጧችሁ ምን ይጠቅማችኋል? እንዲሁም ስራ የሌለው እምነት ቢኖረው በስራው የሞተ ነው ብሎ ቅዱስ ያዕቆብ በመልእክቱ እንደዚህ ጽፎናል ማለት ነው። የምንሰራቸው ስራዎች ለራሳችን ብቻ ሳይሆን ለሌሎቹም እንድናዝን እንድንመጸውት ይናገራል ማለት ነው። በዘበለቱ ብዙ ወንጌላት ግብረ ሐዋርያቶች ይነበባሉ። እንግዲህ በዛ ዕለት የሚነበበው የግብረ ሐዋርያት ወይ ደግሞ የሐዋርያ ስራ ምዕራፍ አስር ከቁጥር አንድ እስከ ስምንት ነበር እንደዚህ ይላል። በቂሳሪያም ቆላሴስ የሚባል አንድ ሰው ነበረ። ኢጣሊቁ ለሚሉት ጭፍራም መቶ አለቃ ነበረ። እርሱም ጻድቅና ከነ ቤተሰቡ እግዚአብሔር የሚፈራ ነበረ። ሕዝቡም ብዙ ምጽዋት ይሰጥ ነበረ፣ ዘውትንም ወደ እግዚአብሔር ይጸልይ ነበር። የእግዚአብሔርን መልአክን በራይ ከቀኑ ዘጠኝ ሰዓት በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራ፣ አቤቱ ምንድን ነው አለ። መልአኩ እንዲያለው ጸሎትህ፣ መጽዋዕት መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም ጴጥሮስ የሚባለው ስምዖን ይጠራ ዘንድ ወደ ኢዮጴ ከተማ ሰዎችን ላከ እርሱም በቤቱ በባህር አጠገብ ባለው በቅርፊት ቁፋው በስሙ ቤት አንድነት ተቀምጧል። ልታደርገው የሚገባ እርሱን ይነግራል። ያናገረው መላክ ከሄደ በኋላ ከሌሎቹ ሁለት ከማይለዩት ጭፍሮቹ ጋር ወደ ደግ ወታደር ጠራና ሄደ ይላል። እንግዲህ ግብረ አባሪያ ስለ ቆርኔሎስ ይናገራል ማለት ነው። ቆርኖሮስ እንግዲህ መልካም ስራ እንደሚሰራ ወደ ወደ ኢዮጴ የምትባል ከተማ ሄዶ ከቅዱስ ጴጥሮስ ጋር እንደሚነገ እንደሚገናኝና መልካም ስራ እንደሚሰራ እንግዲህ ግብረ ሐዋርያት ይናገራል ማለት ነው። እንግዲህ የዕለቱ ምስባክ ደግሞ መዝሙር 69 ከቁጥር 9 ያለው ነው። የቤተ ቅናት በላችኝና በላችኝና የሚሰድብህም ስድብ በልቤ ወድቋልና ነፍሴም በጾም አሳመርኳት ይላል እንግዲህ መዝሙረኛው ላይ በመዝሙሩ ሲጽፍ ለማድረግ በእለቱ ደግሞ የሚነበበው ወንጌል ደግሞ ዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ሁለት ላይ እንደዚህ ይላል ማለት ነው። ከዚህ በኋላም እርሱና እናቴ እናቱ እናቱ ወንድሞቹ ደቀ መዛሙርቱም ወደ ቅፍርናሙን ወረዱ። በዚያ ብዙ አይደለ ጥቂት ቀን ተቀመጡ። የአቤድ ፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስ በሬዎችንና በጎችን እርግቦች፣ የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድ ጅራፍ አበጀ። በጎችና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የተለዋወጡበትን ገንዘብ በተነ፣ ገበታችንም ገለበጠ። እርግቦች ሻጮችን፣ ይህንን ከዚህ አውጡ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። ደቀ መዛብርቱም የቤተ ቅናት በላችው የሚለው ቃል ተጽፎ እንዳለ አሰቡ ብሎ ጌታችን ስለ ቤቱ ቅናት የቤቱ ቅናት እንዴት እንዳደረገችው እነሱ የጸሎት ቤትን ወዴት እንዴት እንደለወጡት ማለት ነው። ወደ ንግድና የተለያዩ ሸቀጣሸቅ መጨጫ አድርጓቸው ስለነበረ ጌታችንም ተናዶ ጅራፍ አበጅቶ እነሱን እየገረፈ ንብረቶቻቸውን እየገለባበጠ ምን ብሏ ማለት ነው አስወጥቷቸዋል። ቤቱ የምን ቤት እንደሆነች አስተምሯቸዋል፣ ማለት ነው። ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴና ቀማኛ ቤቶች አድርጓቸዋት እንዳለ ጌታችን በወንጌሉ እንደዚህ ብሎ ቅዱስ ዮሐንስ ወንጌል እንደጻፈልን አስተምሮናል ማለት ነው። እንግዲህ እናንተም ተጨማሪ ሀሳብ ካላችሁ ኮሜንት ላይ እየጻፋችሁልን ያንን ኮሜንት እኛ መልሰን እያነበብን እናንተ እናቀርብላችኋል ማለት ነው። እንግዲህ ለዛሬ ዘለናቸው የመጣነው ስለ ምኩራብ እንግዲህ ይህንን ይመስላል። ስላደመጣችሁን እናመሰግናለን። ወስብሐት ለእግዚአብሔር።